እኔ የቡና ምንኛውን ቦታ ያለሁበትም እሺ፣ የእኔ እናት አንቺን ይሄ በስነ ሥርዓት ቡና ገዝተሽን መጠጫው ይህን ያላልሽ ቆርጠም ቆርጠም እያኩናት ይ እህል እንጂ የሌላ ፍቅር የለኝም። እህል ውሃ በስ ይህን ታገኘው በቃኝ ቡና ይህል

ወዲያም ወዲህም ይዞ እንቀሳቀሳል ይሄንኛውን እንጀራ ማለት ነው። ይሄንኛው ዙቁጭ አርገው ነው የሚሄደው። በብዛት ማለት ነው። እና ስለዚህ ነው ወገኖች ሼር ላይክ ሰብስክራይብ በማድረግ ብላችሁ መቶ ሺህ

ቆሎ ደግሞ ትላችሁ ገብስ ቆሎ ነው፣ በቃ ሌላ የለውም። አላቅም ግን አላቅም፣ እንትኑም ይሄ አሁን የመጣ ስንዴ እንደዚህ አድርገው እየፈተጉ እያደረጉት አይቻለሁ። ወላሂ አላቅም፣ ገብስ ይሁን ምን ይሁን። ውይ ጥርስ ያንሰበረው ያለ ወላ ድንጋይ ይሰብራል እንዴ? ጥርሱ ገና ነው። ውሸታ መሰልሽ፣ ይንደንት እሺ፣ አው

የመዲያም ቅመም አይመችም። ነውር ነው። ጠረሃው በዚህ ትዘሙ ጥምጣሙ በዚህ እንዲህ ብሉ እንደዚህ አጋዴሽ እንደዚህ ጥቁረሽ እንደዚህ በልዘሽ። በአንድ ፊቱ ያችን የድሮ መልኬን ይዤ ገጭ ልላችኋለሁ። ፈቅ አሉ ደግሞ ሸበላ ሸበላ ልጆች እነሱን ይዤ እያልኩኝ ነባለሁ። መጥፍ አድርገው የሚቋጠሯቸው ሸጋይ መሰሉ የውቢቱ ሸጋይ መካነ ሰላም ነሽ። በጎጧ የተሰራ የተፈራ ኢትዮጵያ ብያለሁ። እኔ በጎጦ አይደለም የተወለድኩበት የተቀበረበት መካነ ሰላም መቅደላ ሳይንት የሚባለው ሀገር ላይ ነው። ከባሽ ውሃ ተጠጣበት እንዲያው አልኳቸው። እንዲው ጥሩ ነው፣ ጠጡ ውሃ የመርያም ቅመም ጠጭ ውሃ። ጀዋ ሊዘች ተገትረሽ አጸች ተብለሽ እዛ ክፍል ጀዋ ሊዘች ተገትረሽ አይኔሽ እስከሚፈርጠው ድረስ ታያለሽ። ተዘ እንደገና ደሞ ማይ ትሎጫለሽ። ስለዚህ ውሃ ማጠጭም አሁንም ጀዋሉ ጋር ነሽ። ውሃ ጠጭሽ መለቃ ሞልቷል። ቆሎ በየስርፋያችን ገዛ አድርጊና አስራ አምስት አስራ አምስትን አሁን ግማሽ ኪሎ አስራ አምስት ሪያል ያችን ቅጭ ቅጭ ቅጭ ቅጭ ቅጭ ቅጭ እያረግሽ ልምገርሽ የሚበላበሽን በአሁኑ ዘብን የለም። ልምገርሽ ውሃ ሸንተጣጣሽ ውሃ ነው የሚያሰጣጥርሽ። ታመቱ አንድ ቤት ነው መግብ ያለባት መሰሪው እያንዳንድሽ። ስለዚሁ የመድያም የመዲያ ቅመሞችዬ እንደመከርኳችሁ ቆሏቸውን ቁጭ ቁጭ እያደረጋችሁ ለማንኛውም ላይክ፣ ሰብስክራይብ እያደረጋችሁ መቶ ሺህ ቅታቶች እኔ ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፈበሉኝ አፈብያለሁ ሄል ይህም